ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በሳምንቱ መጨረሻ በአውሮፓ ሀገራት የተወሰኑ ሀገራት ላይ የሊግ ውድድሮች በእንግሊዝ የኤፍ ኤ ካፕ ጨዋታዎች ቀጥለው ተከናውነው ነበረ። በነዚህ ጨዋታዎች ላይ የተመዘገቡትን ውጤቶች ወደ ማስታወስ እንሂድ። እንግዲህ በጨዋታዎቹ ላይ የነበሩትን አጠቃላይ ነገሮች ስንመለከት ቅዳሜ በስፔን ላሊጋ ሪያል ሶሴዳድ ሪያል ቫያዶሊድን ሁለት ለአንድ በሆነ ውጤት አሸንፏል። ስፓኞል ከአትሌቲኮ ማድሪድ አንድ ለአንድ ውጤ ጨዋታቸውን ጨርሰዋል። ዲፖርቲቮ አላቬስ ና ራዮ ቫሌካኖ ራዮ ቫሌካኖ ሁለት ለዜሮ በሆነ ውጤት አሸንፈዋል። ሪያል ማድሪድ በሌጋኔስ ተፈትኖ ነበረ ግን ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። አንድ ለዜሮ መራ፣ ሁለት ለአንድ ተመራ። ከዛ በኋላ ደግሞ ሁለት ጎሎችን አስቆጥሮ ሶስት ለሁለት በሆነ ውጤት አሸነፈ። በስፔን ፕሪሜራ ሊጋ ዋንጫ ለማንሳት የሚደረገው ፉክክር አሁን በባርሴሎና ና በሪያል ማድሪድ መካከል ሆኖ ነው የቀጠለው። አትሌቲኮ ማድሪድ የወጣ ጣ ይመስላል። ትናንት በላሊጋው ሄታፌ ቪያሪያልን አስተናግዶ ሁለት ለአንድ ተሸንፏል። ባርሴሎና ዢሮናን አስተናግዶ አራት ለአንድ በሆነ ውጤት አሸንፏል። ለባርሴሎና እንግዲህ የዢሮና ተጫዋች መጀመሪያ ለባርሴሎና ጎል አስቆጠረ። ከዛ በኋላ ሉቫንዶቭስኪ ሁለት ጎሎችን ስልሳ አንድና ሰባ ሰባተኛው ደቂቃ ላይ ያገባ ሲሆን ፌራንቶራይስ ሰማንያ ስድስተኛው ደቂቃ ላይ አራተኛውን ጎል አስቆጥሮ አራት ለአንድ በሆነ ውጤት አሸንፏል። ቫሌንሲያ ሪያል ማዮርካን አንድ ለዜሮ በሆነ ውጤት ሲያሸንፍ የአትሌቲክ ቢልባኦ የኦሳሱና ጨዋታ ዜሮ ለዜሮ ተለያይተዋል። የወደፊቱ የአርሰናል ተጫዋች ሊሆን ይችላል የተባለው ኒኮ ዊሊየምስን ትላንት በደንብ በደንብ ሳየው ነበረ። በሆነላቸው የሚያስብን ነው። የእውነት ለመናገር ለአርሰናሎች ልጁ ኳሴ በጣም ያምርለታል። ግሮላ ወይ በጣም ያምርለታል። በጣም ጎበዝ በጣም ደስ የሚል ነገር አለ። ኦፍኮርስ አሁን ከዚህ ሁሉ ጊዜ በኋላ በጣም ጎበዝ ነው ብሎ መንገር የሞኝ ወሬ ሊያስመስለው ይችላል ግን ዘ ሌተስት ኢንፎርሜሽን ትላንት ሲጫወት የነበረውን ነው እድገቱን የምጠብቀው አይነት ተጫዋች ነው። አሁን ብዙ ሰው የአውሮፓ ዋንጫ ላይ በጣም በስፔን ብሔራዊ ቡድን ውስጥ ከያማል ጋራ የነበራቸውን ጥምረትና ያደረገውን እንቅስቃሴ ያስታውሳል። ብዙ ሰውም ደግሞ በደንብ ትኩረት ሰጥቶ የተመለከተው ያኔ ሊሆን ይችላል ብለን እናስባለን። ያኔም በመገናኛ ብዙኃን ላይ ስለ እሱ ሰፋፊ ዘገባዎች ይቀርቡ ስለነበረ ማለት ነው። ከዛ በኋላ ግን አርሰናልም እንደሚፈልገው ባርሴሎናም እንደሚፈልገው ሌሎች ክለቦችም ተጫዋቹን እንደሚፈልጉ ከተገለጸ በኋላ እድገት ደግሞ በተለይ ገና በጣም በወጣትነት እድሜ ላይ የሚገኝ ተጫዋች ስለሆነ እድገቱን በደንብ አድርገው የሚከታተሉ ሰዎች አሉ። እንደገና ከአይንም ደግሞ ትንሽ ራቅ ካለ በምን አይነት ሁኔታ ውስጥ ይገኛል ብለህ ለመረዳት ትንሽ ልትቸገር ትችላለ። ስለዚህ አሁን ሪሰንትሊ ያለው የልጁ ችሎታ ምን ይመስላል የሚለውን በደንብ ያየንበት ጨዋታ ነው። ይኸውልሽ አሁን እንዳነሳሹ በስፔን ብሔራዊ ቡድን ነው ላሚን ያማልን እና ኒኮ ዊሊያምስን አንድ ላይ የወደድ ናቸው። ሁለቱም ጋር ያለ ልጅነት አለ። ሁለቱም ጋ ያለ ጉብዝና አለ። ሁለቱ ጋር ያለው መግባባት ደግሞ ከተለመደው ውጪ ነው። በአንዳንድ ነገሮች ኢቨን በሮክ ፔፐር ሲዘርሻት ምናምን ይጫወቱ ነበር አይደለም። የሆነ ነገር ለመለየት እንደዛ ያደርጉ ነበረ። ይሄ ልጅነት ያለቀቃቸው መግባባታቸው፣ ልጅነታቸው፣ የኳስ ችሎታቸው፣ ብዙ ነገራቸው አንድ ላይ በጋራ እንድናስባቸውና በጋራ እንድንወዳቸው የተገደድንበት ሞመንት ነበር የአውሮፓ ዋንጫው ከዛ በኋላ ባርሴሎና ኒኮ ዊሊያምስን ወደ ባርሴሎና ወደ ራሱ ወስዶ ወይም አዘዋውሮት ገዝቶት ኒኮ ዊሊያምስና ላሚን ያማል አንድ ላይ ለባርሴሎና በክለብ ደረጃ ቢጫወቱ ብሎ የተመኘ ብዙ ነው የባርሴሎና ደጋፊ የሚያለሆነ ጭምር። ይሄ የሆነው ምንድን ነው የሁለቱን በብሔራዊ ቡድን ደረጃ ያላቸውን ተጣጥሞሽ ከማየት የመጣ እንደነበረ እናስታውሳለን። ስለዚህ ሁለቱ በብሔራዊ ቡድን ያላቸውን ጥሩ ጥምረት ወደ ክለብ ደረጃ ይዘውት እንዲቀጥሉ ምናምን የተመኘ ብዙ ነበር። ያኔ አውሮፓ ዋንጫው ሰሞን ማለት ነው። እና ባርሴሎና ልጁን ይፈልገዋል ሲባል በተሳካ በሆነ በተከናወነ ያላላል አልነበረም። ለሁለቱ ሀርመኒ ሲባል ማለት ነው፣ ለሁለቱ ተጣጥሞች ሲባል ነበር የነበረው። ግን እንዳለመታደል ሆኖ ላሚን ያማል የዓለም ትኩረት በቀላሉ በሚስበው በባርሴሎና ነው የሚጫወተው። ኒኮ ዊሊያምስ ደግሞ ለአትሌቲክ ቢልባው ነው የሚጫወተው። ስለዚህ ለአትሌቲክ ቢልባው የሚጫወትን ተጫዋች ዴይሊ ቤዝስ ወይም ዊክን ዊክ አውት በየሳምንቱ እያየሽ የሆነ አይመጣልሽም ማለት ክለቡ የሚገኝበት ደረጃ፣ በዙሪያው ያሉ ተጫዋቾች ምናምን አሁን ላሚን ያማል ያገኘው ትኩረትና ይዞት የቀጠለው ትኩረትና ኒኮ ዊሊያምስ ጋ ያለው ትኩረት አንድ አይደለም አንድ አይደለም እኩል አይደለም ያ መለያየት የመጣው ይሄኛው እየሰነፈ ያኛው የበለጠ እየጎበዘ ስለመጣ ሳይሆን ኒኮ ዊሊያምስ የሚጫወትበት ክለብ እና ላሚን ያማል የሚጫወቱበት ክለብ የፈጠረው ልዩነት ትኩረት ነው የሚያገኝ ቦታ መገኘትና አነስተኛ ትኩረት ያለበት ቦታ ለመገኘት መገኘት የፈጠረው ልዩነት ይመስለኛል። እንዲህ እንደ ትናንትናው ሌሎች ጨዋታዎች ባልነበሩ ሰዓት ጨዋታው ሲመጣ ግን ጨዋታውን አየው። ዜሮ ለዜሮ ነው፣ ግን ኒኮ ዊሊያምስ ላይ ነበረ ትኩረት የነበረው። ከዚህ በኋላ አርሰናል ይህንን ተጫዋች ሊያስፈርም በሚያደርገው ጥረት ዙሪያ ወሬ ሳወራ ፖይንት ኦፍ ሪፈረንስ የሚሆነው የትላንትናው ጨዋታ ነው። ለመጨረሻ ጊዜ ያየሁት እሱን ስለሆነ ልልሽ ፈልጌ ነው እና ኢ ሶ ጉድ፣ በጣም ጥሩ ነው። በጣም በጣም በጣም በጣም በጣም ጥሩ ነው። ለማዝናናትም የሚሆነው ነው። ለውጤታማነትም የሚያግዝ ማንነት አለው። በአትሌቲክ ክለብ ውስጥ የሚጫወተው ኒኮ ዊሊያምስ ላቅ ባለ ደረጃ አርሰናል ላቅ ያለ ደረጃ ላይ ባሉ ተጫዋቾች ተከበው ምናምን ሲጫወት ይበልጥ ራሱን ይገልጣል። አንዳንድ ተጫዋች እኮ አለ ይዞሽ የሚነሳ አለ። በደንብ ከጎንሽ የሚኖሩ ተጫዋቾች ላንቺ ከፍ ብሎ መታየት በጣም ይሄ ኮንፈርት ዞን ውስጥ እንድትገቢ የሚያደርግሽ የምቾት ዓለም ውስጥ እንድትገቢ የሚያደርግሽ ራስሽን ይበልጥ የምትገልጭባቸው ነገሮች አሉ። ገብቶሻል? በደንብ ገብቶኛል። አሁን እዚ ጋ የሚቀመጠው የምትቀመጥ ሴት ወይ እዚ ጋ የሚቀመጥ ሰው ከኔ ጋ የሚያወራ ማለት ነው እና እያለ ቢያወራ እና ይሄ አብሮ አልሄድ ይላል ማለት ነው። ከእንዲ ያንተ አወራር እንዴት ስለሆነ ረጋ ያለ አብሮ አይሄድም። ገብቶሻል? ልክ ነው። እንደዚህ አሁን በቃ ቀላሉ ምሳሌ ቀላሉ ምሳሌ ሙጤ የድሮ ቃል እንቺ ሙጤ ይፈልጋል ማለት ነው። እሺ፣ ቀጥይ። አይ ቀላሉ ምሳሌ ለላ የነበረው የኬቨን ደብሮነ መኖር ለእርሊንግ ሀላንድ የሳካ መኖር ለኦዲጋ እንደዛ እንደሚባለው አይነት ነገር። አሁን ያማል ምቾት የሚሰጡ ተጫዋቾች በዙሪያ አሉ። ኒኮ ዊሊያምስ አሉት ወይ ነው ይሄ። ልጅ አርሰናል ቢገባ ያንን ምቾት መልሶ የሚያገኘው ሞር ኮንፈርታብል የሚሆን እንደሱ ክሪኤቲቭ የሆኑ ተጫዋቾች በዙሪያው መኖራቸው አብረው ከፍ የሚሉበትን እድል ከፍ ያደርገዋል የሚል ነው እና አይቸዋለሁ ጨዋታውን። በጣም አሪፍ ነው ልጁ። ልጁን ለማየት የታየ ጨዋታ አድርገሽ ልትወስጅ ትችላለች። ሪያል ቤቲስ ከሲቪያ ሪያል ቤቲስ ነው ጨዋታውን ያሸነፈው ሁለት ለአንድ በሆነ ውጤት። እንግዲህ የላሊጋው ላይ አንድ የቀረበ ስሞታ ነበረ። ስሞታ አቅራቢው በቀደም ከባርሴሎና ጋር የተጫወተው ክለብ ነው ለምን ኦሳሱና ማለት ነው። ቅሬታውን ያቀረበበት ምክንያት ደግሞ ባርሴሎና በዛ ጨዋታ ላይ የተጠቀመው አንድ ተጫዋች ሊጠቀመው የሚገባ አልነበረም የሚል ነው። ለምንድን ነው ልጁ ለብሔራዊ ቡድን ሲባል ተጎድቻለሁ ብሏል ለብሔራዊ ቡድን ተጎድቻለሁ ብሎ ከቀረ በኋላ ለክለቡ ሲሆን ግን ተጫወተ ነው አይቻልም እንዴ ነው ቀጥሎ የሚመጣው ጥያቄ የአንድ ህግ ነው ሳሱናዎች የሚጠቅሱት ለብሔራዊ ቡድን ጨዋታ ሲጠራ አንድ ተጫዋች ተጎድቻለሁ ብሎ የብሔራዊ ቡድን ጨዋታ ካለፈው ለክለቡ ለመጫወት አምስት ቀን መዝለል አለበት ነው ያ ማለት ኢንተርናሽናል ብሬኩ ካበቃበት ጊዜ ጀምሮ ከአምስት ቀናት በኋላ ወደ ክለብ አገልግሎት መልሶ መግባት ይችላል። ባርሴሎና ግን ይህንን ልጅ አስቀርቶት ከብሔራዊ ቡድን ኢንተርናሽናል ግዳጁ ካለቀ በኋላ በነጋታው እኛን ሲገጥም ተጫወተው። ስለዚህ አንድ ኤሊጀብል ያልሆነ ተገቢነት የሌለው ተጫዋች ተጠቅሟል። ስለዚህ የላሊጋው አስተዳደር ይሄንን ነገር ከግምት ውስጥ አስገብቶ ይፍረደኝ ነው እያለ ያለው ባርሴሎና። ስለዚህ ባርሴሎና የቀረበበት ጥያቄ በላሊጋው ምን መልስ እንደሚሰጥ እኔ የተለየ ነገር ይደረጋል፣ ውጤቱ ሪቨርስ ይደረጋል ወይ፣ ባርሴሎና ፎርፌት ይሰጥበታል ምናምን ብዬ አላስብም። ግን ወሬውን መንገር ስለሆነ የኛ ስራ እሱን መንገርና ማለፍ ስለሚገባ ነው። አሁን በላሊጋው ሀያ ዘጠኝ ሀያ ዘጠኝ ጨዋታ ተደርጓል፣ ዘጠኝ ዘጠኝ ጨዋታ ይቀራል የውድድር አመቱ ሊጠናቀቅ፣ በሪያል ማድሪድና በባርሴሎና መካከል ባርሴሎና አንደኛ፣ ሪያል ማድሪድ ሁለተኛ ሆነው በእነሱ መካከል የሶስት ነጥብ ልዩነት ብቻ ነው ያለው። አትሌቲኮ ማድሪድን ግን ብንረሳው የተሻለ መሰለኝ። ሀምሳ ሰባት ነው ያለው ስልሳ ስድስት ለ ሀምሳ ሰባት ማለት ኦልሞስት የዘጠኝ ነጥብ ልዩነት አለ ስለዚህ ከዚህ በኋላ በዘጠኝ ነጥብ ልዩነት የሚበለጠው አትሌቲኮ ማድሪድ እነ ባርሴሎናን በልጦ ያሁም ደግሞ በጎል ክፍያ ምናምን አለ። መርስ መርስ ሲጫወቱም ያለው ነገር አትሌቲኮ ማድሪድን የሚደግፍ አለ። በቀደሙን የቅርብ ጊዜውን ጨዋታ ብናይ ሁለት ለዜሮ ሲመሩት ነበረ፣ ባርሴሎናን ግን አራት ለሁለት በሆነ ውጤት አሸንፏቸዋል። ስለዚህ ብዙ ነገር ለባርሳ ፌቨር ያደርጋል ከአትሌቲኮ ማድሪድ ጋር ሲነጻጸር። ነገር ግን በባርሴሎናና በሪያል ማድሪድ መካከል ግን አሁንም በላሊጋው ሻምፒዮን ለመሆን ኤኒቲንግ ካን ሀፕን በጣም በሁለቱ መካከል አሁን ነው ያለው ልዩነቱ፣ የአንድ ጨዋታ ጉዳይ ማለት ነው። የኤል ክላሲኮቹ ድምር ውጤቶች የሚታዩ ሆነው ማለት ነው። ለማንኛውም ላሊጋውን ለመሰናበት ሌጋኘስ ላስፓልማስ እና ሪያል ቫያዶሊድ የመጨረሻዎቹን ሶስት ቦታዎች ይዘው ስጋት ላይ ይገኛሉ። በጣሊያን ሴሪኤ ደግሞ ትናንትና የተደረጉትን ጨዋታዎች ከቅዳሜ ጨዋታዎች ምናምን አንስተን አሁን በኢንተር ሚላንና በናፖሊ መካከል ነው እዚህ ደግሞ ትነቅነቁ ያለው እዚህም በነገራችን ላይ ደረጃ ሰንጠረዥን በሚመራው ኢንተር ሚላንና ሁለተኛ ደረጃ ላይ በተቀመጠው ናፖሊ መካከል የሶስት ነጥብ ልዩነት ነው ያለው። እዚህ በሁለቱ ክለቦች መካከል ያለው ትንቅንቅ በጣም እጅግ በጣም የሚያጓጓ ብለን ልንገልጸው እንችላለን። ጀርመን ደረጃ ሰንጠረዥ ብቻ ነው የምናነሰው። ጀርመን እንደዚሁ ባየር ሚዩኒክ ስልሳ አምስት ነጥብ አለው። ባየር ሊቨርኩሰን የአምናው ሻምፒዮን ማለት ነው ሀምሳ ዘጠኝ ነጥብ አለው። በሁለቱ ክለቦች መካከል የስድስት ነጥብ ልዩነት አለ። ሀሪኬን ዘንድሮ ዋንጫ የሚበላ ይመስላል፣ ዋንጫ የሚያሸንፍ ይመስላል። ያን ያክል ስጋትም የለም በሊቨርኩሰን ይደርስበታል ባየር ሚዩኒክ ላይ ምናምን ብለን እንድታስብ የሚያደርግ በጣም ኃይለኛው ፍክክር እያደረገ ነው ብለን እንድንናገር የሚያስችል ነገር ያለ አይመስለኝም። እኔም ስለዚህ የመጨረሻው ጉዳይ የሚሆነው ከባየር ሙኒክ ጋር በተያያዘ የሀሪኬን ዋንጫ ማንሳት ነው። ያው ትልቁ ዜና የሚሆነው እሱ ነው። ባየር ሙኒክ ያው ላሊጋ ዋናው ቡንደስሊጋውን ዋንጫ በማንሳት ረገድ ምንም አዲስ ነገር የለም። የተለየ ስጋት ላይ ነው ብሎ መሰላጫ ኦፍኮርስ ስድስት ነጥብ ትንሽ ነው ማለት ብዙ ነው ማለት ምናምን በሚለው አይደለም። ግን ባየር ሚኒክ እና ባየር ሊቨርኩሰን መካከል የሚታየው ልዩነት አሁን አምርረዋል ባየር ሚኒኮች ከሚለው መነሻነት ነው። ከሜዳ ላይ ጎብዝናቸው እንነሳ እንጂ የፖይንት ዲፈረንሱን አይደለም እሱን አይደለም፣ የነጥብ ልዩነቱን ሳይሆን ሜዳ ላይ ከሚታየው ጥንካሬና ድክመታቸው አንጻር ነው። በእንግሊዝ የኤፍኤ ካፕ ጨዋታዎችን ስናነሳ ለአስቶን ቪላ ፕሪስተን ኖርዝ ኢንድን አሸንፎ ወደ ቀጣዩ ምዕራፍ ማለፉን አረጋግጧል። ማርከስ ራሽፎርድ ሁለት ጎሎችን አስቆጥሯል። አንድ በጨዋታ አንድ በፍጹም ቅጣት ምትን ያስቆጠረው ሌላኛውን ደግሞ ራምሴ ሰባ አንደኛው ደቂቃ ላይ ያስቆጥረዋል። ይሄ ለማንቸስተር ዩናይትድ ምን ማለት ነው? ይሄ ምን ማለት ነው ለአስቶን ቪላ እንግዲህ ማርከስ ራሽፎርድን በቋሚነት የራሳቸው ተጫዋች ለማድረግ እንዲወስኑ የሚያግዛቸው ከሆነ ለማንቸስተር ዩናይትድም እዚህ ውስጥ ጥቅም እና ትርፍ ይኖራል ብዬ ነው ማስበው። በጉጉት የተጠበቀው የበርን መዝና የማንሲቲ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ኤርሊንግ ሀላንድና ኦማር መርሙሽ ሁለቱን ጎሎች አስቆጥረዋል። አንድ ለዜሮ ሲመራ ነበረ ማንቸስተር ሲቲ ኢቫኒልሰን ባስቆጠረው ጎል በርንመዝ መዝ አንድ ለዜሮ 21ኛው ደቂቃ ጀምሮ ሲመራ ነበር ሁለተኛው 45 ላይ ግን እነዚህ የሃላንድ ና የማርሙሽ ሁለት ጎሎች ማንሲቲን አሸናፊ አድርገው በርን መዝ ወደቀ። ማንሲቲ ደግሞ አለፈ። ቅዳሜ እንደዚሁ በኤፍኤ ካፑ የተደረጉ ጨዋታዎች ነበሩ። በዛም መሰረት ፉልሃም በክሪስታል ፓላሶ ስለ ዜሮ ተሸንፎ ከውድድር ወጥተዋል። ብራይተንን ሆቫልቢየን በኖቲንግሃም ፎረስት በመለያ ምት ተሸንፎ ኖቲንግሃም ፎረስት አልፏል ማለት ነው። ልክ ነው። አሁን ቀጣዩ የግማሽ ፍጻሜ የኤፍኤ ካፕ ጨዋታዎች ማንከማ እንደሚገናኝ ታውቋል። ኖቲንጋም ፎረስት ከማንቸስተር ሲቲ ብራይተን ደግሞ ከአስቶን ቪላ ጋር ጨዋታቸውን ያደርጋሉ። ትላንትና ስታልማለትነው ክሪስታል ፓላስ ብራይተን ያል ክሪስታል ፓላስ ከአስቶን ቪላ ይቅርታ፣ ክሪስታል ፓላስ ነው ከአስቶን ቪላ ጨዋታቸው ነው የሚያደርጉት። ፔፕ ጓርዲዮላ ትላንትና ካሸነፉ በኋላ በርንመዝን በእርግጠኝነት የኤፍ ኤ ካፕ ዋንጫ እናነሳለን የምቤል አስተያየቱን ሲሰጥ ነበር እና ለተከታታይ ለሰባተኛ አመት ነው አሁን የግማሽ ፍጻሜ ላይ በኤፍ ኤ ካፕ ሲደርስ ማንቸስተር ሲቲ። ይህንንም እንደ ቀላል ስኬታ እናየውም ብሏል። ልክ ሁለተኛው እውነቴና ልክ ሁለተኛው ጎል ሲቆጠር በማርሙሽ አማካኝነት ያሳየ የነበረው ደስታ በጣም ነው የሚገርመው። ከጨዋታው በፊት ምን ብሎ ነበረ? ምን ብሎ ነበር ከጨዋታው በፊት የጋርዲዮላ አስተያየት ይሄ የውድድር አመት ኢስ ኤ ፌሌሪቲ ነው ብሏል። ውድቀት ነው ብሏል ለማንቸስተር ሲቲ እና በዚህ ውድቀት ውስጥ እኔ ነኝ ኃላፊነቱን መውሰድ ያለብኝ፣ የእኔ ድክመት ነው ማንቸስተር ሲቲ ደካማ ሆኖ እንዲታይ ወይም አስቸጋሪ የውድድር ዓመት እንዲያሳልፍ ያደረገው ብሎ አጠቃላይ አጠቃላይ ጥፋተኝነቱን ወደ ራሱ የላከከበትን አስተያየት ነው የሰጠው። አጠቃላይ ይህንን ያደረገበትን ነገር ከግምት ውስጥ ስታስገቢ፣ ቀጥሎ ምን አለ? የዘንድሮን የውድድር ዓመት ኤፌ ካፑን እንኳን ብናሸንፍ የተበላሸ የውድድር ዓመት ከመባል ግን አናድነውም ብሏል። አትስማሚም? በዚህ የእውነት እኮ ማንቸስተር ሲቲ ኤፌካፕን ቢያሸንፍ እኔ ቅድም ያሳቀኝን ነገር ልነግርሽ ይችላለሁ። ቢያሸንፍ እውነት ይህንን የውድድር ዓመት ሰክሰስ ብለን መጥራት እንችላለን። ሰክሰስ ነው ለማንቸስተር ሲቲ ምን ለምን ብትሉ ኤፍ ኤ ካፕን አሸነፈ ምናምን ልንል ነው። አይ ግን በዚህ ሁኔታ ውስጥ ሆኖ አሁን በዚህ ሁኔታ ውስጥ ሆኖ ማንቸስተር ሲቲ እንደተባለው በጣም ለማንቸስተር ሲቲ ያልተጠበቀ የውድድር ዓመት ነው ይሄ። ብዙ ክፍተቶች፣ ብዙ ጉድለቶች የታዩበት ነው እኮ። ያንን ጉድለት ያጣፋዋለሁ። የኤፍ ኤ ካፕን ሻምፒዮን አያጣፋውም፣ ጉድለቱን አያጣፋውም። ግን ደግሞ በዚህ ሁኔታ ውስጥም ሆኖ የኤፍ ኤ ካፕ ዋንጫን ማንሳት ደግሞ እንዲሁ ቀላል ነገር ነው ብለን የምናስበዋል። ለምሳሌ ሊቨርፑልን ውሰድ፣ በማን ነው ከዚህ ውድድር ተሸንፎ የወጣው? እሱን አልወስድ ልሽ። ቀላል ነው ብለን ነው የምታስበው እዚህ ደረጃ ላይ መድረሱ፣ ወይም የኤፍ ኤ ካፕ ዋንጫን ማንሳቱ ማንቸስተር ሲቲ በዚህ ሁኔታ ውስጥም ሆኖ እኮ ልሽ። እሱ ነው አሁኑ የእኔና ያንቺ ያረዳዱ ልዩነት የሚመስለኝ እሱ ነው። ሊቨርፑል ልክነሽ በፕሌይመዝ ተሸንፎ ነው ከውድድሩ የወጣው። ፕሌይመዝ ማለት በፕሪሚየር ሊግ አይደለም የሚወዳደረው፣ በሻምፒዮንሽፕ ነው የሚወዳደረው። በሻምፒዮንሽፕ ደግሞ ውራ ነው፣ የመጨረሻውን ደረጃ የያዘ ነው። እንዴት ሊቨርፑልን የሚያህል ትልቅ ቡድን የፕሪሚየር ሊጉን ዋንጫ ሊያነሳ ያለ ቡድን እንደ በፕሌይመዝ ሊሸነፍ ይችላል ምናምን ልንል እንችላለን። ይህ አስተያየት ትክክል እኮ ነው፣ ግን ዛትስ ፒር ኔቸር ኦፍ ፉትቦል እግር ኳስ ላይ አንዳንድ ጊዜ እንደነዚህ ያሉ ነገሮች ያጋጥማል። ይሄ የሊቨርፑልን የውድድር ዓመት ዲፋይን ያደርገዋል ይገልጸዋል ብትይኝ ግን አይገልጸውም እኮ። ለዛ ነው እኮ የተገረምነው። የተገረምነው ሊቨርፑል እንዴት በፕሌመዝ ተሸነፈ የምንለው ያን የመሰለ ቡድን የሚል ሀሳብ ስላለን ነው። ያን የመሰለው ጎበዞች የሚል ሀሳብ ስላለን ነው። ኢን ኦል ፍሮንትስ በሁሉ የውድድር አይነቶች ላይ ሊቨርፑል ያን ጊዜ ፐርፎርም እያደረገ ነበር። በቻምፒዮንስ ሊግ ለዋንጫ የሚገመት ነው። በካራባኦ ካፕ ዋንጫ ያነሳል የሚባል ነው። በፕሪሚየር ሊግ ኦልሞስት ድሉን አስተማማኝ እያደረገ ያለ ሊቨርፑል በሻምፒዮንሺፕ ሀያ ምናምነኛ የመጨረሻውን ደረጃ የያዘን ቡድን ማሸነፍ አቅቶት ከኤፍ ኤ ካፕ ሲወጣ ይሄ ኳድራፕል ድሪሙ አበቃ ተባለ። አራቱ ዋንጫ አንስቶ የውድድር አመቱን ለማጠናቀቅ የነበረው ህልም አበቃ ምናምናል ዊ ለምንድን ነው ሰርፕራይዝ የሆን ነው ብትኝ፣ ቢኮዝ ሊቨርፑል ዴሊቨር እያደረገ ነበረ፣ ፐርፎርም እያደረገ ነበረ። በቃ በእግር ኳስ የአስገራሚነት ባህሪ የተነሳ ብቻ ነው የምቀበለው እንጂ የሊቨርፑልን የውድድር ዓመት ዲፋይን አያደረገው። ማንቸስተር ሲቲ ግን ዘወር ሶ ፑር። በዚህ የውድድር ዓመት በየትኛው ውድድር ነው ፑር የሆኑት ብትኝ፣ በፕሪሚየር ሊጉ በጣም ደካማ ናቸው፣ በቻምፒዮንስ ሊግ በጣም ደካማ ናቸው፣ በካራባው ካፕ ደካማ ነበሩ። በኤፌ ካፕ ነው አሁን በቃ ይሄም የሞት ሞት የእውነት እንነጋገር ካልን ማለት ነው የመጡት እየመጡ እየመጡ ያሉት። ስለዚህ የማንቸስተር ሲቲን የውድድር ዓመት ስለ ማንቸስተር ሲቲ ከሚሰማን እውነት ስለ ማንቸስተር ሲቲ ካለን መረዳት አንጻር ኤፍ ኤ ካፑን ዋንጫ ማንሳት ምንነካው የሚለውን ጥያቄያችንን የሚያስቀር አይደለም። ዘይ ወርሶ ፑር በቃ ይሄ እውነት ነው። ለዚህ ማን ነው ሪስፖንሲቢሊቲውን የሚወስደው? ጋርዲዮላ ነው። የተጫዋቾቹ መጎዳት ነው። ተጫዋቾቹ ዴሊቨር ማረጋገቷቸው ነው። ማት ምክንያት ልንፈልግ እንችላለን። ይህንን የውድድር ዓመት ግን የምናስታውሰው በዋናነት ጋርዲዮላና ማንቸስተር ሲቲ ከረጅም ጊዜ በኋላ ምናልባት ደግሞ በጋርዲዮላ የአሰልጣኝነት ህይወት ውስጥ ለመጀመሪያ ጊዜ እንዲህ የተንኮታኮተ ቡድን ይዞ ሲቀር ፎር ቬሪ ፈርስት ታይም ነው። ይህንን ኤፌ ካፕን ፕን ስላሸነፈ ምን ቀየረው ነገር አይደለም። የሚያስቀኝን ነገር ልንገርሽ። ስለ ኤፌ ካፕ አሁን ሊያስረዳን ሲሞክር ባለፉት ሰባት ዓመታት ሰሚ ፋይናል ላይ በየውድድር ዓመቱ ደርሰናል። ይሄ ለማንቸስተር ሲቲ ልክ ነው ለማንቸስተር ሲቲ ብቻ ሳይሆን ለማንም አሪፍ ነው አይደለ። ሰሚ ፋይናል ላይ መድረስ አንድ የጉብዝና ምልክት ነው። ነገር ግን ሲደርብ ነው የሆነ የሚጨምረው ነገር ሲኖር ነው ፕሪሚየር ሊጉን አራቴ እያሸነፈ በቻምፒዮንስ ሊግ ሰሚ ፋይናሊስት እየሆነ በቻምፒዮንስ ሊግ ፋይናሊስት እየሆነና ዋንጫም ጭምር እያሸነፈ በኤፍ ካፕ ደግሞ ኮንቲኒስሊ ላለፉት ሰባት ዓመታት ሰሚፋይናሊስት ሲሆን፣ ያ ዚስ ዋት ዊ አር ኤክስፔክቲንግ ከማንቸስተር ሲቲ እንላለን። እነዚህ ሁሉ ተራግፈው ማንም የኮረኮመው ማንቸስተር ሲቲን ማንቸስተር ሲቲ እኮ ስትራግል እያደረገ ነው ያለው። በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ ይገባል አይገባም ዊኔቨር ነው። የምናውቀው ነገር እኮ የለም። ላይገባ ሁሉ ይችላል እየተባለ እሱ መጣና ይሄ እኮ ቀላል ስኬት አደለም ምናምን። ይሄ የመጨረሻ ጥይትሽን እንደ መተኮስ አድርጌ ነው የምወስድ። የእውነት የእውነት ይሄ ምን ያህል ምን ያህል ይሄ የውድድር ዓመቱ ደካማ ውጤት በጋርዲዮ ላይ ያሳደረውን ተጽዕኖ ነው ለእኔ የሚያሳየኝ። አስተያየቱ ማለት ነው ገብቶሻል ም እና የሆነ ይውልኝ እንጂ አታዩትም እንዴ ረስተ ነው ከሆነ እኮ ነው የሚነግረን፣ አሁን ምን ያክል ይህንን ድል እንደሚፈልገው በጣም ከአሳዩ ነገሮች መካከል አንደኛው ቅድም ያነሳሁት ነው ማለት ልክ ሁለተኛው ጎል ማርሙሽ ሲያስቆጥር የጋርዲዮላ የነበረው የደስታ ስሜት ለዚህኛው ለውድድሩና ለድሉ የሰጠውን ቫሊዩ በደንብ ያሳያል ብዬ ነው እኔ የምረዳው። በጣም ነበረ ሰለብሬት ያደረገው እና ያንን ደስታውንም ደግሞ ሲገልጽ የነበረው። አሁን እኔ ልናገር የፈለግኩት ዋነኛው ጉዳይ ማንቸስተር ሲቲ በዚህ የውድድር ዓመት በጣም ጠንካራ ጊዜ ነው ያሳለፈው፣ አይደለም በጣም ደካማ ነው። ከማንቸስተር ሲቲ የማንጠብቃቸውን ነገሮች ብዙ ነው ያየ ነው እንደ ቡድንም በግልም ማለት ነው። እና ይሄ በቃ ለብቻው የሚቀመጥ ነገር ነው እንዳልከው አንተም ወደፊትም በፔፕ ጋርዲዮላ አሰልጣኝነት ዘመን ታሪክ ውስጥ ከሚነሱ ጥሩ ያልሆኑ አጋጣሚዎች መካከል ይሄኛው የውድድር አመት እንደሆነ በእርግጠኝነት መናገር የምንችል ይመስለኛል። ግን በዚህ ሁኔታ ውስጥም ሆኖ አሁን በቃ ጥሩ አይደለም ማንቸስተር ሲቲ ጥሩ ሳይሆን የፌካፕ ዋንጫን ማንሳት ከቻለ ግን እንደ አንድ በቃ ጥሩ ባልሆነበት አጋጣሚ የተገኘ አንድ መልካም ነገር ተደርጎ መቆጠር አለበት። ምክንያቱም ውድድሩ ቀላል ነው ብዬ አላስብም። ለዛ ነው ቀላል አይደለም የሚለውን ለማሳየት ነው። ብዙዎቹ አሁን ወጥተዋል እኮ በዚህ በኤፍኤ ካፕ ውድድር ላይ ሲካፈሉ የነበሩት አርሰናልን ብትል ሌሎቹንም፣ ሊቨርፑልንም ቅድም እንዳነሳ ነው ጠንካራ ጠንካራ የሚባሉት ክለቦች በሂደት ያው እየወጡ እየወጡ እየወጡ መጡት ይመጡ። የኤፌ ካፕ አንዱ ባህሪው ኮስ ትልልቆቹ ቡድኖች ለውድድሩ ሁልጊዜ ፋይናሊስቶች አይደሉም፣ ለውድድሩ ሁልጊዜም ጸኚ እና እዛው ሰንባች አይደሉም። ግን ለውድድሩ ትኩረት ይሰጡታል ብዬ ነው ማስበው። ይሰጡታል። አሁን ትኩረት መስጠት እና ለመስጠት ምናምን ሳይሆን በቃ ግን ይወጣሉ። ብዙ ጊዜ ተሸንፈው ይወጣሉ። ማንቸስተር ዩናይትድ በፉላን ተሸንፎ ወጥቷል። አርሰናል በማንቸስተር ዩናይትድ ተሸንፎ ወጥቷል። ሊቨርፑል በፕለመስ ተሸንፎ ወጥቷል። እንደዚህ እንደዚህ ያሉ ነገሮች አንዳንዴ እርስ በእርሳቸው እየተጫወቱ አንዳቸው ይጎድላል። እኔ እያልኩ ያለሁት ምንድን ነው በዚህ መጥፎ የውድድር አመት ውስጥ ኤፌ ካፕን ማሸነፍ አያስደስትም አይደለም። ኤፌ ካፕን ማሸነፍ የማንቸስተር ሲቲን መጥፎ የውድድር አመት ወደ ጥሩ አይቀይረውም። የኤፍኤ ካፕ ዋንጫን ቢያነሳ ማንቸስተር ሲቲ፣ ይሄ 2024/25 ለጋርዲዮናም ለማንቸስተር ሲቲም መጥፎ የውድድር አመት ሆኖ ነው የሚዘከረው የሚጠራው። ልክ አሁን ማንቸስተር ዩናይትድ ሮፓ ሊግን ቢያነሳ ጥሩ የውድድር አመት ነው ያሳለፈው ብሎ ለመናገር እንደማይቻለው ለማንቸስተር ዩናይትድ ከሆነ ደግሞ በተቃራኒው ነው የምልሽ። ማንቸስተር ዩናይትድ የውድድር አመቱን ዩሮፓ ሊግን አሸንፎ ከጨረሰ ለእኔ ለማንቸስተር ዩናይትድ ሰክሰስ በጣም አሪፍ ነው፣ አሪፍ የውድድር አመት ይሆንለታል በተገላቢጦሽ። ምክንያቱም ማንቸስተር ዩናይትድ ደግሞ ላለፉት ተከታታይ ዓመታት ደካማ ነው እኮ፣ ላለፉት የውድድር አመታት ማንቸስተር ዩናይትድ እኮ ቢሎ ስታንዳርድ ነው የነበረው ከማንቸስተር ዩናይትድ የማይጠበቅ። አሁን ከማንቸስተር ዩናይትድ እኮ የማንጠብቀውን ነገር አሁን አገኘን ማለት እኮ ነው እኮ የውድድር ዓመቱ እንዲፋይን ያደርጋል። አሁን የዩሮፓ ሊግ ዋንጫን ማንሳቱ ለማንቸስተር ዩናይትድ በውስጡ የነበሩትን እውነቶች ከግምት ውስጥ አስገብቼ ሳየው ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን አንስቶ ወደ አውሮፓ ቻምፒዮንስ ሊግ የሚገባ ከሆነ ጋርዲዮላ ትናንት ሁለተኛ ጎል ሲገባ ሰለብሬት ካደረገው በላይ አሞሪም ሰለብሬት ቢያደርግ የማንቸስተር ዩናይትድ ደጋፊዎች ጎዳና ወጥተው ደስ ሲላቸው ባይ የእነሱን ስሜት መረዳት አይከብደኝም። ኤክስፔክቴሽናችን እኮ ነው፣ ሳምሪ ከማንቸስተር ሲቲ የምንጠብቀው ከዚህ በላይ ነው፣ የሰጠን ከጠበቅ ነው በታች ነው። ስለዚህ አልደነቅም። ማንቸስተር ዩናይትድ ደግሞ በየውድድር ዓመቱ ዝቅ እያለ ዝቅ እያለ ዝቅ እያለ መጥቶ ኮምፒት ለማድረግ ሲቸገር እያየሁ የማንቸስተር ዩናይትድ የመቸገር ደንበኛ ሆነናል እኮ ሲቸገር ማየት ደንበኛ ሆነናል እኮ። አሁን ስለዚህ የማንቸስተር ዩናይትድ የመቸገር ሂደት ለእኔ ባለፈውም ደጋግሜ ሳነሳው እንደነበረው አሞሪምን በማመን ቅዳሜም ስናነሳ እንደነበረው እንደዚሁም ደግሞ በማንቸስተር ዩናይትድ ቤት ውስጥ ለውጦቹ ይመጣሉ ብሎ ፕሮሰሱን የምርት ትረስ በማድረግ ለመጨረሻ ጊዜ የሚቸገርበት የውድድር አመት ነው ብዬ አምናለሁ። እኔ ግን ኤሪክ ቴንሃግ እድል ተሰጥቷቸው ኤሪክ ቴንሃግ ያበላሹት ነገር አሞሪም መጥቶ ሲመጣ በነበረበት ይዞታ አይደለም የቀጠለው በአዲስ ሀሳብ ጊዜ በሚፈልግ አዲስ ሀሳብ ውስጥ ማንቸስተር ዩናይትድን ይዞ ለማለፍ የሞከረው ነገር እነዚህ አዳዲስ ነገሮች የማንቸስተር ዩናይትድ ተጫዋቾች እስኪለምዱትና በኋላም ጋር ማን ነው አሞሪም ራሱ ደግሞ ተጫዋቾቹን መረዳት እስኪችል ድረስ የነበረው ነገር በሙሉ ብልሽቱ እንዳይጠገን ወይም ቶሎ ተጠግኖ እንዳናየው አድርጎናል። ከዚህ ሁሉ ሂደት በኋላ ይህንን አንደርስታንድ አድርጎ ይህንን ተቀብሎ ለያለ ለእኔ አይነት ሰው ዩሮፓ ሊግን አሸንፈው ወደ ቻምፒዮንስ ሊግ የሚያስገባቸውን ድል ማንቸስተር ናይትዶች ካመጡ ለማንቸስተር ናይትድ ኢትስ ቢግ ቢግ ቢግ ቢግ በጣም ቢግ ቦነስ፣ በጣም በጣም ባይሆን የማንቸስተር ናይትድ ደጋፊዎች ከዚህ በላይ አያኮርፉ። ባይበላ ዩሮፓ ሊግን ባያሸንፍ ከዚህ በላይ አያኮርፉ። ማክሲመማቸውን ቅርብ ብሏቸዋል። በቡድናቸው የመጨረሻውን መቼ ነው የምንለወጠው የሚል አሞሪ የሚለውጠው ይሆን? ክረምት ላ አዳዲስ ተጫዋቾች ይመጡ ይሆን? አዳዲስ ተጫዋቾች ከመምጣታቸው በፊት እነማን ይሰናበታሉ? የሚሰናበቱ ተሰናብተው አዳዲሶቹ ተጫዋቾች መጥተው ማንቸስተር ዩናይትድ እንደገና ተጠናክሮ ቀርቦ ስለሚያሳየው ነገር ማሰብ ለጀመረ የማንቸስተር ዩናይተድ ደጋፊ ቻምፒዮንስ ሊግ ላላችሁበት በሚቀጥለ ውድድር አመት እንደመባል የሚያስፈነጥዝ ነገር የለም። ጋርዲዮላ ግን ትልቅ ነገር ነው እየሰጠ ነበር። የራሱ ስኬት ለራሱ በልሶ ጠላት ሆኖታል ነው ብለው ጋርዲዮላን እንዲህ ያለውን ድል ከቁም የሚቆጥርለትም የለም እመኘኝ እሱም አይቆጥረውም ግን ያው እንትናለች አደለ ማብራሪያ ይሄም እኮ አለኝ እኮ እንደዚህ ነኝ ጋርዲዮላ የትኛው ጊዜ ነው ጓርዲዮላ የሚያስረዳሽ ረስተውት ይሆን እኮ ብሎ ነው የሚያስረዳን እኮ ኤፌ ካፕ እኮ ሰባት አመት ሰሚ ፋይናሊስት ሆኛለሁ አለው ይሄ እኮ ቀላል ስኬት አደለም ውትወታ ነው ከ ገብተሻል አሁን የምናይለት ድል ስለሌለ ከካዝና እያወጣ የሆነ እያስተዋወቀ ያለው ድሉ አይ አንወስድለት። እሺ፣ ለማንኛውም በሳምንቱ መጨረሻ ላይ የነበሩት ጨዋታዎች የተመዘገቡት ውጤቶችና ከጨዋታው ጋር በተያያዘ ትኩረት የሳቡ ነጥቦች የትኞቹ ናቸው የሚለውን በተወሰነ መንገድ ለማንሳት ሞክረናል። የኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ኤፕሪል ሀያ ስድስት ይደረጋሉ። ጠንካራ ጨዋታዎች ይሆናሉ ተብሎ ነው የሚጠበቀው። ቅድም እንዳል ነው ኖቲንጋም ፎረስት እና ማንቸስተር ሲቲ፣ ክሪስተል ፓላስ እና አስቶን ቬላ የሚያደርጓቸው ጨዋታዎች ናቸው በግማሽ ፍጻሜ የሚከናወኑት። የሳምንቱ መጨረሻ ጉዳዮችን በዚህ መንገድ አንስተናል። እናመሰግናለን። አድማጮቻችን መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ት ነው 2010.